ኢራን በእስራኤል ላይ ሚሳኤል ጥቃት ጀምራለች። ኢራን በእስራኤል ላይ በታሪክ ትልቁን የሚሳኤል ጥቃት ለማድረስ አቅዳለች ሲል ሮይተርስ አስነበበ። እንዲሁም በአሁኑ ሰዓት ኢራን አንደኛ ዙር ባለችው ከመቶ በላይ ባላስቲክ ሚሳኤሎችን ወደ እስራኤልም ተኩሳለች። ቀደም ብሎ እንደተገለጸው ኢራን ደብደባውን ጀምራለችና እስራኤል የገሃንም ሌሊት ልታሳልፍ ይሆን የሚለው የብዙዎች መነጋገሪያ ሆኗል። የፈረንሳዩ ፕሬዚዳንት ማክሮን ኢራን እስራኤልን የምታጠቃ ከሆነ ፈረንሳይ እስራኤልን ትከላከላለችም ሲሉ ተናግረዋል።

በተጨማሪም ሰሜን ኮሪያ ለኢራን ወታደራዊ እገዛ እንደምታደርግም ገልጻለች። ከጥቂት ሰዓታቶች በፊት እስራኤል አዲስ ጥቃት መፈጸሟም ታውቋል። እስራኤል በፎርዶን ግዛት የሚገኘው የኢራን ዋነኛ ኒኩሌር ጣቢያን መምታቷን የታወቀው የእስራኤል አየር ኃይል በአሁኑ በኢራን በጣም በጥልቀት የመሬት ውስጥ የኒኩሌር ማበልጸጊያ ተቋሚ የሆነውን ፎርዶን በቦምብ እየደበደበ መሆኑን የኢራን ሚዲያዎችም ዘግበው ነበረ። በተራራ ውስጥ በጥልቀት የተገነባው ፎርዶ የኒኩሌር ማብለያ የአየር ላይ ጥቃቶችን ለመቋቋም የተነደፈና የኢራን ዩራኒየም ማበልጸጊያ ማካከል ሆኖም ቆይተዋል። አሁን በወጡ ዜናዎች ደግሞ ኢራን ሁለት የእስራኤል ኤፍ35 ተዋጊ ጀቶችን መምታቷንም ታውቋል። በተያዘ ዜና አንድ ኤፍ35 ተዋጊ ጀት ፓይለት በኢራን ወታደሮች መማረኩ ነው የታወቀው። በእስራኤል ቴል አቪቭ በርካታ ፍንዳታዎችም እየተሰሙ ይገኛሉ። በአሁኑ ሰዓት በመጀመሪያው ዙሪያ የተተኮሱ ሚሳኤሎች ሰባት የኢራን ሚሳኤሎች እስራኤልን መምታታቸውን የሳውዲ ዜና ነው የዘገቡት። በተጨማሪም ሁለተኛ ዙር ሚሳኤሎችን ኢራን ወደ እስራኤል መተኮሷ ታውቋል። የኢራን ባለስልጣናትም ሰባሪና አስጨናቂ የበቀል እርምጃ መጀመሩን ገልጸዋል። የእስራኤል አየር መከላከያ ዘዴዎች በኢራን ሚሳኤሎችም መጨናነቃቸውን የታወቀው ኢራን ለሁለተኛ ጊዜ የተኮሰቻቸው የባላስቲክ ሚሳኤሎችም እስራኤል መድረሳቸውን የታወቀው የእስራኤል መከላከያ ኢራን ንጹሐን ኢላማ አድርጋለች፣ ዓለም ሰላማዊ መሆን አትችልም ሲሉም አውግዘዋል። ኢራን ለሦስተኛ ጊዜ የባላስቲክ ሚሳኤሎችንም በድጋሚ ወደ እስራኤልም ተኩሳለች። በዲሞና የሚገኘው የእስራኤል የኒውክሌር ጣቢያ በኢራን ሚሳኤልም ጉዳት ደርሶበታል። ኢራን ለሁለተኛ ጊዜ የተኮሰችው የባላስቲክ ሚሳኤልም በእስራኤል ምድር ላይ እያረፈ መሆኑ ታውቋል። የእስራኤል ባለስልጣናት ሬዲዮ ጣቢያ በሰጡት መግለጫ የአሜሪካ ወታደሮች ኢራን በማገዝ በእስራኤል ላይ ጥቃት እንዲያደርሱ እያገዙ ነው ብለዋል። የኢራኑ ጠቅላይ መሪ አያቶላህ አሊ ካሜኔ ኢራን ለእስራኤል ምንም አይነት ምህረት አታደርግም ሲሉም ተናግረዋል።